ሰላም ሰላም። ውድ የተከበራችሁ የአስቴር ቻናል የቤተሰቦች እንዴት አመሻችሁ? ደህና ናቸው አለ ሁላችሁ። እንግዲህ ተመልሼ መጥቻለሁ ለሀይሚና ለቡራ ዛሬ አዲስ ነገር ምንድን ነው የምንለቀቀው? ምንድን ነው የምናየው? ነገሮችን እያልኩ ነበረ እና እንግዲህ ማታ ላይ ይዞልን የመጡ ነገር ደስ አይልም። ሀይሚ ሀይሚ ስትፈታ ዘና ብላለች። እኔ ሀይሚ አንዳንድ ጊዜ ግር የምትለኝ ነገር የሆነ ነገር አለ። ቡድኮ ጋር ስትጠጣል፣ የባዜ ማለት ነው ድምቀቷ። ሴቶች ካሷ ተማሩ በቃ ፈታ ዘና ነው የምትለው፣ ይሄ ባሴ ማለት ነው። ዝንጥ፣ ምን አባቱ የምን አባት ማለት የምን በቃ፣ ስቁልቁል ብላ ምናምን ነገር የለም። እሷ ጋር በቃ ፈታ ዘና ነው እናቷ፣ በቃ ምንም ማለት ነው። ዝንጥ ነው ከታች እስከላይ ማለት ነው። ዛሬማ ቀይ ጸጉር አድርጋ ወጣለች እና ይመቸሽ፣ አይምዬ። ብዙ ሰዎች ሄዳቸው የምትሳደቡ መልስ ሰጣለች ዛሬ ማለት ነው። አንደኛ ነገር ፈጣሪ አይጥላችሁ ፈጣሪ አይጥላችሁ። ከምሬ ነው እንጂ የሰው መጣላት የሰው መውደድ የሰው ምናምን ምንም ምንም ትርጉም የለም። እውነት ለመናገር ማለት ነው ከእግዚአብሔር በታች ከእግዚአብሔር በታች የሰው ፍቅር ያብዛላችሁ የሰው ፍቅር ያስጣችሁ። እሷ ደግሞ የሰው ፍቅር አላት አንድ ሰው ቢጣላት ከመቶ አንድ ሰው ቢጣላት ዘጠና ሰው ይወዳታል አያችሁ። ስለዚህ ምጮ ብዙ ናቸው። ግን ብዙዎቻችሁ በጣም ነው የምትሳደቡት። ዛሬ ያየው ነገር ላይ ኃይሚ ከዳኒ ጋር አልጋ ቤትና ምናምን እያላችሁ ናቸው። አይታችኋል ሳታዩ አትናገሩ። አንደኛ ነገር ማለት ነው ነጌ ሴት ሆናችሁ ምን እንደሚደርስባችሁ አታውቁም። ያለን ስግደት ሀገር ነው በዚህ ሰዓት ላይ የምንሰደብና አብረን በቃ የምንታችበት ወይ ደግሞ እርስ በርሳችን የምንባለ ነገር አይደለም። እውነት ለመናገር ማለት ነው። እና አንዳንዶች ቦታ በጣም ነው የምትሰደቡት። እውነት ለመናገሩት እኔ ቱክቱክ ላይ ራሱ ያየሁት ነገር እና ሀይሚት እኔ አንደኛ ነገር ቡሩኬ ሳጥፋም ጥፋተኛ ነው ይላሉ ሀይሚም ሲታጠፋ ጥፋተኛ ነው የምለው እኔ። እንደዚህ እንደዚህ መደጋገፍ የለም እኔ ያ ማለት ነው ያ ጥፋቱ ከነገራችሁ በስድብ አይደለም፣ እንዲህ እንዲህ አድርጋችኋል ተመለሱ ነው እንጂ በስድብ የሚመለስ ነገር በዱላ የሚመለስ ሰው የለም። ሰው ልጅ በምክር ነው እንግዲህ። እና ሀይሜ ምንም ቢሆን ዳንኤል ድጋረጌ ትላንትና እሱ ሰፕራይስ ነው አረገኝ ብለሻል። አሁ ሰፕራይስ ነው አደረገች ምንም ነገር አታቅም። ነገር ግን እዛ ቤት መሄጅሽ ጥሩ አይደለም አንደኛ ነገር፣ ሁለተኛ ነገር ደግሞ እንደ ህርሹ ፎቶሽን እንደዚያ አድርጎ አልነበረም። አንደኛ ነገር ቡሩኬ ጨረቃን ሁለት ሺ አስገቡኝ አካብረለታለ ምናምን ብላ ነበረ። ቡሩኬ ብዙ ጥፋት አፍጥተዋል። እውነት እንደምንነገር ከሆነ ማለት ነውና ሀይሚ እንደ ሌሎች ሴቶች ብላለች። ዛሬ ራሱ ብዙ ነገር ልቀበረ፣ ብዙ ብር፣ ብዙ ነገሮች ያስፈልግኛል፣ ብዙ ነገር ልቀበር እችላለሁ፣ ግን እኔ ቁራቁምቤ የምለቃቅምበት ሴት አይደለም የራሴ ነገር አለኝ ብላለች። አዎ በዚህ ሰዓት ሴቶች ወንድ ላይ ስትጠቁ ብዙ ነገር፣ አንደኛ ነገር ሴት ስትሆኑ ብዙ ነገር ነው የሚያስፈልጋቸው። ያንን ነገር ካላሞላለት ሞላለት፣ ዝም ብሎ ወድሻለሁ ቪዲዮ ብቻ ደቅኖ መምጣት፣ በቃ ስልክ ደውሎ ማውራት፣ ይሄ ምንም ተገቢ የለም። እውነት ለመናገር ምንም መልስ አይሰጥም ማለት ነው። ሰው ልጅ ለነገ አብራችሁ ለመሆን ከፈለጋችሁ ብዙ ነገር አለ፣ የምታደርጉም አብራችሁ የምትወያዩ ነገሮች ማለት ነው። ኃይሚ አሁን ውስጧ የሆነ ነገር አለ። ይሄ ሚዲያ ላይ የሚመጣ ብቻ ሳይሆን የሆነ ውስጧ የሰበረ ነገር አለ። እንጂ እኔ በዚህ ብራንክ ብቻ አይመስለኝም። ሁል ጊዜ እንዳያችሁ ይጨቃጨቃሉ ግን ይዋደዳሉ ይጨቃጨቃሉ፣ ግን ደግሞ እሷ የምትፈልገው ነገር አለ። እንኳን እሷ እኛ ተመልካቾች የምንጠብቀው የምንፈልገው ነገር ብዙ አለ ማለት ነው። ያንን ነገር ቡሩኬ አንድ ቀን አሳይቶን አናውቅም። ስለዚህ ይችልት እኔ እንጃ የሆነ ነገር አለ በቃ ኃይሚን የወደያት ነገር ማለት ነው። እና ምንም ቢሆን ስጦታ ማለት ምን አይነት እንደሆነ ታውቃላችሁ። በስጦታ መልክ እንደሰጠሽ ቡሩኬ አንቺን አስደስቶሻል። ምንም ቢሆን እሺ አንድ ሺህ ሀምሳ አንድ ሺህ መቶ ሀምሳ ነው መሰለኝ፣ አላቅም። ይሄን አይፎን ማለት ነው እንደዛ ይመስልኛል። ግን ገዝቶልሽ መሰጠሽ ከዚህ በላይም ሊያደርግልሽ ይችላል። ከዚህ በላይ ከዚህ በላይ ራሱ አንቺ የሱ ፍቅረኛ ኮሽ፣ አንቺ ሌነጌ ባልና ሚስት ንሆናለን ብላችሁ ካሰባችሁ እውነት ለመናገር ከዚህ በላይ ይገባሻል። ከዚህ በላይ ማለት ነው። ለኖርማል ጎደኛ ራሱ ዝም ብሎ ራሱ ይሰጣል። ይሄ እኳ ማለት ነው መመለስ የለብሽም። ለነገሩ ኃይሚ ላይም አልፈርድበትም። ብዙ ማለት ነው ያ ሰው ጋራ ከተለያያችሁ፣ አዎ ያንን እሱን ነገር ካያችሁ ታስታውሳላችሁ እውነት ለመናገር በፍቅር በዛ ላይ እንደዚህ ስትታጎርታችሁ ከተለያያችሁ ታስታውሳላችሁ። እሷ አለማስታወሱም ወይ ደግሞ ይቀበለኛል፣ እናንተ ደግሞ በውስጥ ሄዳችሁ ስለሰደባችሁ፣ እስቲ ቆይ እስቲ በቪዲዮ ሊመልስላችሁ እና ላሳያችሁ እሱ የሚቀበል ከሆነ ብላ ነው ይመስልኛል። ለእናንተ ነው ትምህርት እንጂ ልትመለስም አይደለም ልቡሩኬም አይቀበላትም። ግን ደግሞ ስጦታህንካ ማለትም አይባልም። ሌላ አሁን እኮ እናንተ ችግራቸው ምን እንደሆነ የሰውን ነገር ትይዛላችሁ። አሁን እናንተ ህይወታቸው ውስጥ ገብቶ የበጠበጠም ሰው ናቸው። አሁንም ትላንት አንቺ ስለሰደቡሽ ሜሴጅ ስለላኩልሽ ስልኩ መልስልሽ ስላሉሽ ሄደሽ መመለስ የለብሽም። ሰው እንዳለሽ መመረጥ የለብሽም። በቃ በራስሽ መሄድ አለብሽ። ስለዚህ ሰው ስላሉኝ እስትዩውን ብልሽ መውረግ የለብሽም። አንበሳ ወደፊት ውሻ ይጮሃል። ምንም እኳ ያመጣ። ስለዚህ አንቺ ሰው አለኝ ብለሽ ብሩኬ ላይ አንድ ነገር ማድረግ፣ ብሩኬ ሰው ብሎኛል ብለሽ ኃይሚ ላይ የሆነ ነገር ማድረግ አይደለም። የራሳቸው ነገር በቃ መኖር አለባቸው በራሳቸውን ነገር ኮርፈንተም በቃ መሄድ አለባቸው። ስለዚህ የዛሬ ነገር ተሳስተሻል። እዛ ጋር ሰው ስላለሽ ስጦታህንካ ማለት የለብሽም ከዳኒ ላይም እንድትሄጂ አንፈልግም። እነዚህ ሰካራሞች ጋር እንድትሄጂ አልፈረግም። ከቡሩኬ ጋር ነገሮቹን አስተካክላችሁ እንድትመጡ ነው የምንፈልገው። አሁን ለቡሩኬን ለመፈተን እናንተ እንዲህ ስለሆናችሁ ነው እንካ ስጦታ ያለችው እንጂ ልትመልስ አይደለም። እቺ ብቻም አይደለም ቡሩኬ፣ እቺ ብቻ ነው እንዲያደረግለት ኃይሚ ስቺ ብቻ ነው ደረገችለት። ኃይሚም እኮ ብዙ ስጦታ ሰታለች። ከዚህ በላይ ይሄ ቁራቁምበ ሳይሆን ስጦታ ዋና የሰው ልጅ ልብ ነው። እሺ በቃ ልባችሁ አንድ ከሆነ ምንም በቃ። ስለዚህ እኔ ብዙም ደስ ያላነኝም የዛሬ ነገር ላይ መልስም ለእናንተ ሰታለች። አትሳደቡ። ሁለቱም ጥፋት አላቸው። ጥፋታቸውን አስተካክሎ አንድ ሆኖ እንድትመጡልን እንፈልጋለን።